ሰላም እንዴት ናችሁ? ድረስ ይዞኔ ከባህር ዳር ስለተገናኘን እጅጉን ደስ ብሎኛል ማለት ነው። ዛሬ የብሮያል ኪንግ ቢዝነስ ኤምፒኤል ከእናንተ ጋር ስለምሰራ እዚህ ግሩፕ ጋር እዚህ ጎልደን ጀኔሬሽን ጋር ስለምሰራ በእጅጉ ደስ ብሎኛል ማለት ነው። ዛሬ ቀኑ ያማረ የተዋበ አይሆፕ ቪዥዋላይዝ አድርገን ለወጣን አምናለሁ ማለት ነው ሶ ዛሬ ቀኑ የሽያጭ የቦነስ የከፍታ ቀን እንደሚሆን ሁላችንም አይሆፕ ወጠናል ማለት ነው። ስለዚህ በህይወት አንድ ሰው ስኬታማ ለመሆን መጀመሪያ እነዚህ ሁለት ጥያቄዎች መመለስ አለበት ማለት ነው። የመጀመሪያው ጥያቄ ወደዚህ ምድር ያመጣኝ አካል ማን ነው የሚለውን አንድ ሰው በእርግጠኝነት መመለስ አለበት። ሁለተኛውን ጥያቄ ደግሞ ለምን ፐርፐዝ ነው ያመጣኝ? ምድር ሙሉ እንድትሆን ህይወት ላይ በሕይወት እያለሁ ከመሄዴ በፊት ምድር ሙሉ እንድትሆን እኔ አበርክቸው የማልፈው ባይከፈለኝም ሰርቸው የማልፈው አንድ ነገር ሊኖር ይገባል። ሶ እግዚአብሔር ወይም እንደየእምነታችን ሲያመጣን ያለ መክሊት እንዳለመጣን ሁላችን ታምናላችሁ። ስለዚህ ያ መክሊታችን ዘላይፍ ፐርፐዝ ምንድን ነው መፈልጋለን። አንድ ሰው ስኬታማ ሊሆን የሚችለው ሌሎችን በመ በረዳው ልክ ነው ሌሎችን ባገዘው ልክ ነው እና ባይከፈለውም ያበረክተው ሊሰራው የሚችል ዘ ላይፍ ፐርፐስ ጥያቄ መመለስ መቻል አለብን እነዚህ ሁለት ጥያቄዎች ከመለስን በእርግጠኝነት በህይወት ስኬታማ መሆን እንችላለን ማለት ሶ ዘ ቤስት አይ ሚን ኢፍኖት ናው ኢፍኖት ናው ወይ መቼ አሁን ካልሆነ መቼ ነው ላይፍ ፐርፐስ ጥያቄ የምንመልሰው ኢፍ ኖት ይኸው አንተ ካልሆንክ ማነው ሊያሳከው የሚችለው ሊፈልገው የሚችለው? ዘ ቤስት ታይም ቱ ስታርት ይህ የስተርደ ትክክለኛው የመጀመሪያ ጊዜ መቻል አለ። ትናንት ካልሆነ ግን ዘ ቤስት ኦፍ ቤስት ታይም ቱ ስታርት ስለዚህ ዛሬ